ሰላም፣ ቲጂ ነኝ። ዛሬም በአዲስ ቪዲዮ እናንተን ይጠቅማል ያግዛል ብዬ ባመንኩት ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቪዲዮ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ሁሌ የምንለቀው ቪዲዮ እናንተ ጋር ይደርሳል። እኛ ቤተሰቡኑ ቪዲዮን ላይክ፣ ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ ያያችሁ ከሆነ በስልኮቻችሁ ገንዘብ መስራት ትፈልጋላችሁ ማለት ነው። በመጀመሪያ ስንቶቻችን በእጃችን ስለያዝነው ስልክ እናውቃለን? ስንቶቻችን ገንዘብ እየሰራንበት እንገኛለን? ስንቶቻችንስ ነን ገንዘብ የሚሰሩትን እያደነቅን ኮመንት እየሰጠን እየተዝናናን የምናልፈው? ዛሬ ገንዘብ እንድትሰሩበት አነሳሳችኋለሁ። በስልኮቻችን ምን ምን አይነት ስራዎች እንሰራለን የሚሉትን ደግሞ ለእናንተ አቀርባለሁ ማለት ነው። በመጀመሪያ ይህንን ቪዲዮ እየተከታተላችሁ ከሆነ አሁንም በስልኮቻችሁ ገንዘብ መስራት ትፈልጋላችሁ፣ ሰብስክራይብ አድርጉ እሺ። ለእናንተ ይጠቅማል ብዬ ያሰብኩትን የስራ ዘርፎችን ጠቅሳችኋለሁ። በስልኮቻችን ብቻ ልንሰራቸው የምንችለው የስራ ዘርፎች በሁለት ይከፈላሉ። አንድ በጀት የሚፈልጉ ሌላ በጀት የማይፈልጉ የስራ ዘርፎች አሉ ማለት ነው። በመጀመሪያ ግን በስልኮቻችን ከድሮ ጊዜ ኖኪያ ትንሿ ኖኪያ የመጣች ጊዜ እሷ እንኳን ሬዲዮ አላት፣ ካልኩሌት ታደርጋለች እን ካሌንደር ትነግረናለች። በስልኮቻችን እንቀበላለን፣ ለሰውም እንደውላለን። አሁን ግን ተሻሽሎ ተሻሽሎ ተሻሽሎ ስልክ ብዙ ነገር እንዲሰራ ሆኖ መጥቷል። ሙሉ ዓለም ላይ የሚከናወነው ስራ ሁሉ እዚህ ስልክ ውስጥ አለ ሙሉ የዓለማችን ኔትወርክ ተሳስሮ እደ እጃችን ላይ በስልኮቻችን መጥተዋል በዚህ ስልክ እንገበያያለን በዚህ ስልክ እንከፍላለን በዚህ ስልክ ገንዘብ እንቀበላለን በዚህ ስልክ ብዙ ነገር እያደረግን እንገኛለን ስራ ግን እየሰራንበት ነው ወይ ማለቴ ያለንን ትራንስፈር ወይም ደግሞ መቀበል ብቻ ሳይሆን ገንዘብ የሚያሰሩ ስራዎችን በዚህ ስልክ እየሞከርን የምንገኘው ስንቶቻችን ነን? ዛሬ ስለ እሱ ነው ላወራችሁ የመጣሁት። በደንብ አርጋችሁ ተከታተሉ። ገንዘብ የሚጠይቁ የስራ አይነቶች ከእነሱ እንጀምራለን። ገንዘብ የሚጠይቁ የስራ አይነቶች ምንድን ናቸው? እነ ክሪፕቶ ከረንሲ እነ ቢትኮይን፣ እነሱ ምንድን ነው? ኮይኖችን በመግዛት መሸጥ ላይ የተመሰረቱ ናቸው። እነ ፎሬክስ ትሬዲንጎች፣ እነ ድሮፕ ሾፒንጎች ትናንሽ ስልጠናዎችን ወስደን በደንብ አርገን ብዙ ትርፍ የምናገኝባቸው የስራ አይነቶች ናቸው። እነዛ ግን ምን ይፈልጋሉ? ስልጠና ይፈልጋሉ። መቼ ነው የሚቀንሰው? መቼ ነው የሚወደደው? ግሩፕ ይፈልጋሉ። ይሄንን ግሩፕ ተቀላቅላችሁ ኮይን በመግዛት መሸጥ ውስጥ ብትሰማሩ ትርፋማ ትሆናላችሁ። እነዚህ ስራዎች ግን ጥንቃቄ እና ስልጠና ይፈልጋሉ። በጥንቃቄ የሚሰሩ የስራ አይነቶች ናቸው። ከነዛ መሀል በተለይ ኮይን እየገዙ መሸጥ ላይ ሁልጊዜ ኦንላይን መሆን አለብን። ስልካችን ላይ ሲቀንስ መግዛት፣ ሲወደድ መሸጥ፣ በዛ መልኩ ነው ትርፍ የምናገኘው። ሌላው አፕወርክ፣ አፕወርክ የሚባለውን የስራ አይነት ስንቶቻችን እናውቃለን? ያ ምንድን ነው? ኦንላይን ላይ እኔ እንደዚህ አይነት ስራ ሰራተኛ እፈልጋለሁ ብለው አንዳንድ ድርጅቶች ማስታወቂያ ይለቃሉ። የሚሰሩ ሰዎች ደግሞ እኔ እሰራለሁ ብለው ያንን ድርጅቶች ያናገራሉ። ከዛም በኋላ እኛ ስራውን እንቀበላለን። ስራውን ስናስረክብ ለእኛ የሚከፈል ገንዘብ ይኖራል ማለት ነው። አፕወርክ በጣም ብዙ ሰው እየሰራበት እንደሆነ አውቃለሁ ግን እዚህ ቪዲዮ ላይ አሁን እንደ አዲስ እየሰማችሁ ያላችሁ ካላችሁ ፖፖርክን ብትሰሩ በጣም ትርፋማና ተጠቃሚ ትሆናላችሁ። ስራ ካላችሁ በተጨማሪ ገቢ ያገለግላችኋል። ስራም ከሌላችሁ በደንብ ይዛችሁ ብትሰሩት የእውነት መተዳደሪያ መሆን የሚችል ስራ ነው። ሌላው ገንዘብ የማይፈልግ የስራ አይነቶች አሉ። እነሱ ደግሞ አሁን ብዙ ሰዎችን እየለወጠ ያለው እነ ፖፖላይቭ እነ ቦሎ የመሳሰሉት እነዚህን በኢሜሎቻችን እና በጉግል አካውንት ብቻ የምናገኘው የስራ አይነቶች ናቸው። እንዴት ነው የምንሰራው፣ በምን መልኩ ነው የምንሰራው የሚሉትን ዲፕሊ ስሪልን ካላችሁ ለብቻው ሰራላችኋለሁ። ግን አሁን ለመጠቆም ያህል እንዴት ነው የምንሰራው የሚለውን እንደዚሁ መስመር ላስይዛችሁ። ምንድን ነው የምናደርገው? በኢሜይሎቻችን ተመዝግበን በጉግል አካውንት የዛ የፕላትፎርሙ አባል እንሆናለን። ፕላትፎርሙ አንዳንዱ ወንበር ላይ በመቀመጥ ይሰጣል፣ አንዳንዱ ላይቭ በመቀመጥ ይሰጣል። ለምንድን ነው የምንቀመጠው? ለምንድን ነው ላይቭ የምንቀመጠው ብለን በምናስብበት ሰዓት ያው እሱም ዞሮ ዞሮ ኮይን በመግዛት እና በመሸጥ የተመሰረተ የፕላትፎርም አይነት ነው። ያ ምንድን ነው ጊፍተሮች እንዲመጡ እኛ ጊፍት እንድናገኝ እንድንቀባበል ለኔ የተሰጠኝን ኮይን በጊፍት መልክ ለሌላ ሰው ሰጣለሁ። እሱም ለእኔ ይሰጣል። ሌቭሌ በመሀል ያድጋል። እኛ በምንቀያየርበት ሰዓት ፕላትፎርሙ ከእኛም የራሱን ቫት ይቆርጣል ማለት ነው። ነገር ግን መቶ ሺህ ሲደርስ ገንዘብ ማውጣት እንችላለን። መቶ ሺህ ሲደርስ ገንዘብ ማውጣት እንችላለን። ያ ምንድን ነው መቶ ሺህ የሚደርሰው እዛ ስራ ላይ ገብታችሁ ሰርች ብታደርጉ ታገኛላችሁ? በየትኛውም ባንክ ገንዘብ መቀበል እንችላለን በቴሌ ብር ገንዘብ መቀበል እንችላለን። ይሄ ከፖፖ እና ከቡሎ የምናገኘው የስራ አይነት ነው። ሌላው ደግሞ እኔ የሶሻል ሚዲያ ሰው ነኝ፣ ብዙ ነገሮችን ማስተማር፣ መምከር፣ ሰዎችን ማዝናናት፣ ማጽናናት እችላለሁ ብላችሁ ካሰባችሁ ወደ ሶሻል ሚዲያ መታችሁ ተከፋይ መሆን ትችላላችሁ። እንዴት ነው የምንመጣው ካላችሁ ሙሉ የ ሶሻል ሚዲያ አልጎሪዝሙን የሚያስተምራችሁን ቦታ ጠቁማችኋለሁ። ሙሉ ሶሻል ሚዲያ አካውንት ከመክፈት እስከ ቪዲዮ መፖሰት ያለውን ስቴፖች አንድ ባንድ የሚያስተምራችሁ ዳሎል ኢንተርቴንመንት የሚባል ሶሻል ሚዲያ ላይ እውቅናን ያተረፈው ወንድም ጢሞቴዎስ አለ። እዛ በመሄድ መመዝገብ ትችላላችሁ ወይም በዚህ ስልክ ተመዝግባችሁ ኮርሱ መውሰድ ትችላላችሁ። በጣም በትንሽ ብር ብዙ እውቀት መገብየት ትችላላችሁ። ቲክቶክ ላይ እና ቴሌግራም ላይ፣ ዩቲዩብ ላይ ከመጣችሁ ደግሞ ሙሉ በሙሉ ስራዎች ሁሉ ወደዛ ይመጣሉ፣ በማስታወቂያ መልክ ይመጣሉ። እኛም ደግሞ ቶሎ የምናገኝበት በዛ በቲክቶክ በዩቲዩብ ነው። እዛ ላይ መታችሁ የእናንተንም ችሎታ በዛ ማስተላለፍ ትችላላችሁ። ለሰው ይጠቅማል፣ ይሆናል ያስተምራል የምትሉትን በውስጣችሁ ያለውን የተደበቀውን ችሎታ በዛ መልኩ ማውጣት ትችላላችሁ። ለዚህ ቪዲዮ አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉ። በሚቀጥለው ቆንጆ ቪዲዮ ሰራላችኋለሁ። ኮሜንት ላይ ደግሞ ይህንን የስራ አይነት ስሪልን ብላችሁ በጽፉልኝ፣ ስለዛ የስራ አይነት ጽፍላችኋለሁ። በመጨረሻው ለእናንተ ማሳሰብ እንፈልገው በየትኛውም የስራ ዘርፍ ውስጥ ያላችሁ ወይም ደግሞ አዲስ የሆናችሁ አሁን የነገርኳችሁ እነ አፕ ወርክ፣ እነ ፎረስት ትሬዲንጎች፣ እነ ፖፖ ላይፍ ዩቲዩብ፣ እነ ቦሎ አንዱን የስራ አይነት መርጣችሁ በደንብ አድምታችሁ ብትሰሩ ዲፕሊ ማለት ነው፣ ጥንቅቅ አድርጋችሁ እስከ መጨረሻው ተስፋ ሳቆርጡ ሳትሰላችሁ ብትሰሩ ትጠቀማላችሁ። እስከ መጨረሻው ትዕግስታችሁን አሟጣችሁ ስሩ። ትንሽ ሰርታችሁ ብዙ ገንዘብም አጠብቁ፣ ብዙ ደክማችሁ ትንሽ ገንዘብ አጠብቁ። እንደሰራችሁት ልክ ታገኛላችሁ። የለፋ ብዙ ያገኛል። ተስፋ ሳቆርጡ ስሩ ስሩ ስሩ። የመጨረሻ ምክሬ ይህ ነው። ስለተከታተላችሁ እኛ አመሰግናለሁ። በሚቀጥለው በሌላ በአዲስ ቪዲዮ እመጣለሁ። ቸር ሰንብቱ።